እኔ የምልሽ ገነቴ ገነት ይትደን እኔ እንጃ፣ ቀጠሮ አለብኝ ብላ ወጣች። ቆይ፣ ዛሬ ደህና አይደለችም። እንዴት እንደዛ አልክ? አይ ቅድም ቤት ስወጣ ብቻዋን ኩርምት ብላ ነበር እና ምን ሆነሻል ስላት ልትነግረኝ አልፈለገችም። እሷን ነገር ታውቀው የለን። ምናልባት ከኤርሚ ጋር ተጣልታ ይሆን? አይ አይመስለኝም። አሁን ራሱ እንደውም ከእሱ ጋር ኮሲሊ ማለና ይብላ ነው የወጣችሁ። እንደዛም አዎ እንደሱ ነው። ለማንኛውም ዘና ትበል እስቲ። ባይሆን እግርሽን አንቺንም ዘና ላርግሽ እግርሽን እያሸው። ተዋይንዬ አንተ ስራው ለደክ ማደር እንደ ይመጣ። አረ ችግር የለም የፈለገስ ቢሆን አንቺን ለመንከባከብ ጉልበት አላጣም። ከሆነሽ እሺ ያስ ጋሼ ጉድ ምን ሆናል? እባኮትን ድረሱልን! ምን ሆናችሁ? ምንድን ነው የተፈጠረው? የሆነ ማናውቃቸው ሰዎች መጥተው ገኒና ፍናት ይዘው ሄዱ። ምን ገኒ ታገተች ነው የምትለው? አው ጋሺ፣ እስቲ መስቲ ተረጋጊ። ቆይ እስቲ ቆይ፣ የት ነው ያላችሁት? ቆይ አሁን እኮ ነው ሲኒማ ለማየት እየሄድን እያለው ሁለት የማናውቃቸው ፈርጣማ ሰዎች እና ደግሞ ፊታቸው ላይ ጭንብል ለብሰዋል፣ አፍናት ይዘዋት ሄዱ። ወይኔቸው ወይኔ ልጄ። ቆይ አሁን አንተ የቱ ጋነ? እኔማ አሁን ወደ ታች በሚወስደው መንገድ ላይ ነኝ። እሺ፣ አሁን እኔ ምን ላድርግ ጋሺ? በቃ እዛ ሁነ ጠብቀኝ፣ እኔ አሁን እመጣለሁ እኔማ አሁን ወደ ፖሊስ ጣቢያ ሄጄ ላመልከት ይሆን እያልኩ እያሰብኩ ነው። ስለዚህ ሄጄ ባመለከት ነው የሚሻለው፣ ለሱም ቢሆን መጣው ጠብቀኝ። ወይኔ ልጄ ፍርሃቴ ነው ማለት ነው፣ ለዚህ ነው ማለት ነው። ምንድን ነው? ምን ሆንሽ? እስኪ ምንድን ነው ያለው? ንገረኝ መስትዬ፣ ልጃችን ገነት ታግታለች። ማነው? እሱም ያክታት ልጅ ኮ ከማን አደርስ? ንገረኝ እስኪ። አሁን አንቺ ተረጋጊ፣ እኔ መሄድ ይኖርብኛል አንዷ ልጄ ታግታ እንዴት ነው ተረጋግቼ የምቀመጠው? ይልቅ ና የሚልተን ስሜድ ወዴት ወደ ፖሊስ ጣቢያ መለክታለሁ። ትሰሚያለሽ መስትዬ፣ አሁን አንቺ ባለሽበት ሁኔታ እንዲህ ማድረግ አንችልም። እንዴት ብዬ አይኔ፣ እንዴት ብዬ እቀመጣለሁ? ባይሆን አንቺ እዚህ እኔና እር ሄደን ያለችበትን ሁኔታ እንመለከታለን። ግዴ ሌሽ ሚንቆንች እሺ በይኝና ያልኩሽን አድርጊ። ካልሆነ ግን በጣም እናረፍዳለን። ወይኔ ወገቤ፣ ወይኔ ጤናዬ፣ ወይኔ መያዜ። ለአንድ ልጅ መሆኑን እንኳን እንዴት ያቅተኛል። እሺ በይኝና ጊዜ አናጥፋ። አሁኑኑ ወደ ፖሊስ ጣቢያ ልሄድ፣ ግን ፍጠን እባክህ። ያ ካልሆነ ልጄ እናጣታለሁ። አታስቢ የእኔ እናት፣ ግዴለሽም መኝ ይኝ። አሁኑኑ ገንዘብ ይዤ እመጣለሁ ነው የምልሽ። ግዴለሽም ይልቅ ልፍጠን

እሱማ ገብቶኛል፣ ግን ቆይ ራሴን ስቼ እንድመጣ ለምን አደረግ? ምክንያቱም ገኔ አይቸውን በጣም ስለተጠራጠርኩት እኮ። ለእሱ ታዲያ ዝም ብለህ ብታመጣኝ አይሻልም ነበር እንዴ ገኔ? አይቸው ተንከሲ ሰው ነ። ምናልባት የሚከታተለኝ ሰው መድቡብኝ ከነበረ ያደረግኩትን ሁሉ ማድረግ ነበረብኝ። ምን ነው አታመምኩሽ እንዴ ገኔ? አይ ደህና ነኝ። ቆይ አትፈታኙም ታዲያ ገኔ? መታገስ እጆችሽ መታሰር፣ ሰውነትሽ መጎሳቆል አለበት። ያ ካልሆነ ለእኛ በጣም አደገኛ። እሺ፣ ችግር የለውም ግን፣ ቆይ ኤርሚስ ግን፣ ኤርሚ የሰጠነውን ሚሽን በደንብ ነው የተወጣው። ፍቅረኛውን ለማስጣል ከበቂ በላይ ታቅሏል። በጣም የሚገርምሽ ላይቸውም ደውሎለታል። እና እሺ፣ ቆይ ከዚህ በኋላ ምን የሚሆን ይመስልል? ገኒ አይቸው ደውሎ መምጣቱ አይቀርም። ያኔ የምንፈልገውን ማስረጃ በሙሉ መሰብሰብ እንችላለን። እሺ፣ ቻሌ ምንድን ነው ሰውዬው? አይመጣም? እንደ እንደ ተጫወተብኝ ሳልጫወትበት? ደግሞ ምን የፈጣት አባት ልጄ ታግታለች ብዬ ነግሬው ይሄ ሁሉ ሰዓት ይቆያል? መጣ መጣ። ምንድን ነው የምሰማው? ምንድን ነው ጉዱ? ጋሼ ገኒን፣ ሁለት የማላውቀው ሰዎች ከኔ መንጥቀው አገቷት። አልጫ ደግሞ እንደዚህ ስትላ አታፍር? አንተ ያለህ ሚስትህን ከጉያ ፈልቅቀው ሲወስዱ ዝም ትላለህ። እኔ እኮ የሚቻለኝን ጥሬያለሁ፣ ግን እኔ ምን ማድረግ አልቻልኩም። ለመሆኑ ምን አይነት ሰዎች ናቸው? ሁለት ፈርጣማ ሰዎች ናቸው። ሁለታቸውም ደሞ ፊታቸውን ሸፍነዋል። እሺ በየት ነው የሄደችው? ምን አይነት ጉድ ውስጥ ነው የገባ ነው? አሁን በፍጥነት መሄድ አለብኝ። ወዴት? ወደ ፖሊስ ጣቢያ። አሁኑኑ ሄጄ ማመልከት አለብኝ። እንደዛ ከሆነ እኔም አብሬው መሄድ አለብኝ። በፍጹም እንደሱ አይሆንም። ለምን? ምክንያቱም አንተ መሄድ አያስፈልግህም። አንተ መስታወትን አግኛት፣ ምክንያቱም በጣም ተጨንቃለች። እንደሱ ይሻላል ጋሺ ታዲያ ምን ምርጫ አለ? ልጅ እኮነች። እሺ ጋሺ ምናልባት አዲስ ነገር ካለ የደረሱበትን ደውሎ ያሳውቁኝ። እሺ ደውልላሉ። ልጄን እኮነች፣ ልጄን እኮነያለ። አሁን ቶሎ ሂጂ፣ ልድረስባቸው። ለፖሊስን አመልክታ እሺ ሂዱ። መሰሪ ልጅ ነች አይደል? ተጫወት ክብኝ ባለጫወተብህ። እኔ ኤርሚያስ፣ አቶ አይቼው መቶ አግኝቶኝ ነበር። እና ምን አለ እኔ የገኒ እናት ጋር እንደሄዳ ዞኝ። እሱ ግን ፖሊስ ጣቢያ ሊያመለክት ሄዷል። በእርግጠኝነት ወደኛ ነው የሚመጣው። እኔ የሚመስለኝ እንደሱ ነው ጎበዝ ጎበዝ፣ በርታ። በቃ አዲስ ነገር ካለ ቶላ ሳውቀኝ። እሺ ኤርሚያስ፣ እሺ በርታ። እ ኤርሚ ምን አለ ያንቺ ምስኪና አባትሽ የልጁን መታገጥ ሰምቶ ፖሊስ ጣቢያ ሊያመለክት ሄዷል። አያሳዝንም? ያንቺ ምስኪና ቻሌ፣ የኔ አንበሳ፣ የኔ ባለ ግርማ ሞገስ አኮራህኝ። አለቃ፣ ያልከኝን ስራ ያለምንም ኮሽታ በተገቢ ሁኔታ በአግባቡ ፈጽም ያለ እኮ። እሱንማ ሰማሁ እኮ። ለመሆኑ የት ናችሁ? ያው የዛው ቦታ ላይ ነን፣ ባለፈው ያሳየው ቦታ። እሺ፣ መጣሁ አሁን ኑኑ መጣሁ። እሺ፣ ፈጥኖ ደራሽ አባትሽ ገዝገሶ እየመጣልሽ ምስኪና። እንዴት እንደናፈቀኝ እኮ ገኒ። አሁን ምን ታደርጋለሽ መሰለሽ? እሺ ንገር። ምን ድረ ማድረግ፣ መጥቶ ስለ ዳኜ ሊያናዝሽ ሲሞክር እሱ ካልወጣ አልናገርም ትዋለሽ። ማንን? አንተን። አዎ። ለምን? ምክንያቱም እኔ ያለው ቪዲዮ ሪከርድ የሚደረግ ከሆነ ትርጉም አይኖረውም። ገባሽ? ገኒ፣ ግን እኮ እዚህም ካሜራ መቅጠም እንችል ነበር ስታስቢው አይቼው፣ የዛኔ ያህል ጅል ሰው ይመስልሻል? ለነገሩ ትክክል ባይሆን አሁን ለአቤል እደውልለት። ኤሎ አቤላ። አቤት ቻሌ። የት ነው ያለው ያልከው ቦታ? በተጠንቀቁ የሚያል አቤላ። ራስን በጥንቃቄ በሚገባ ቀይራል አይደል? አዎ ቻሌ፣ በደንብ ቀይራል። በጣም ጥሩ አቤላ። ደንበኛችን በፍጥነት እየመጣ ስለሆነ በሚገባ ተዘጋጅ። እሺ ቻሌ፣ ዝግጁ ነኝ። እንግዲህ ፈጣሪ ከረዳን ሁሉም ነገር በጥሩ ሁኔታ እየሄደ ነው። ምን አርጋ የሆነ ያገቷት ወይ ልጅ። ይህ ሁሉት ማዘር እርሷን ይረጋጉ። ምኑ ተረጋገውት? ገኒ ማለት እኮ አንድ አይኔ ማረፊያ እኮናት። ያለ እሷ እንዴት ነው የምረጋገው? እሱን እኮ አውቃለሁ። ግን የእርስዎ እንደዚህ መሆን ምንም አይጠቅምም። አይ መያዜ አያቅም፣ አጣቴ ለአንድ ለልጄ እንኳን ሳልሆን ቀረ። የሁሎት ማዘር ጋሼ ሊያመለክቱ ሄደዋል። በቃ እመኑኝ ትገኛለች። እኔ እኮ ከትናንትና ጀምሮ ውስጤ ሲረበሽ ነበር። ውስጤ ታውቆኛል እኮ የሚመጣብኝን፣ ማለት አላወቅኩም እንጂ። አረ እባክዎትም ማዘር ተረጋጉ። እኔ እኮ ከትናንትና ጀምሮ ውስጤ ሲረበሽ ነበር። እኔ እኮ ታውቆኛል። በቃ ይሁሉት ማዘል እባኮትን ተረጋጉ። ያልከው ቦታ ላይ ድርሻል አለቃ ግባ እላይነን እሺ። ገኒ አሁን ተዘጋጀ፣ አይቼው እየደረሰ ነው። እሺ፣ ችግር የለውም ተዘጋጅቻለሁ። እሺ ገኒ አሁን የመጨረሻው አሁን እየጨረስን ነው። አሁን እየጨረስን ነው። ሴት ሰላምህን ነፃነትን ብታገኝ መስሎ እንዳይሰማ ከኔ አይቸው ጋር መጋጨት ትርፉ ይሄ ነው። እሺ። ውሻ ልክስክስ ነ እኮ ኔ አይቸው። አዎ፣ አንተ አይቸው፣ አሁን ብትለቀኝ ይሻላል፣ አለበለዚያ ጉድ ነው እዚህ ጋር የሚፈጠረው። እሺ፣ የምፈልገውን ነገር ሳላገኝ በቀላሉ የምለቅሽ ይመስልሻል? ቆይ፣ ከኔ ምንድ ነው የምትፈልገው? አንድ ሁለት ነገር። ምንና ምን? አንዱ ዳኝ የት እንዳለ ትጠቁሚናለሽ። እሺ ሁለተኛውስ? ሁለተኛው ደግሞ ለዘመናት ስመኘው የነበረውን ሴትነት ሽን አጣጥመዋለሁ። ሰማኛለ አይችው፣ አሁን ያልካቸውን ሁለቱን ነገሮች ማግኘት የምችለው እኔ ስሞት ብቻ ነው። እሺ ሞት እንዲህ እንደዋዛ ማለት። አይቸው፣ እንዲሁ እንደዋዛ ይገለኛል ብለሽ አስበሽ ከሆነ ትሳስተሻል። እና ምልታደርገኝ ነው? ሻማ ለኩሺ፣ በእያንዳንዱ ጠብታ ስጠብስሽ፣ ያኔ ያለምንም ቅድመ ሁኔታ የምፈልገውን ነገር ትፈጽም ያለሽ እሱ እና ያለን። እሺ አሁን በጸባይ ልጠይቅሽ፣ ዳኜ የት ነው ያለው? እኔም በጸባይ ልመልስልህ አላቀውም። ቻሌ አያታል ገኒ እኮ ጨዋታ ትችላለች። አለቃ ትንሽ ውይ ምን አረግች በላት ልጄ እኮ ነች። እንዲህ ባልወልዳትም እኮ ልጄ ነች፣ አሳድጌያታለሁ። አለቃ፣ እኔ አለቆቼን የሚሳፈጥ ሰው በሙሉ በጣም ያስጠላል። ለዛ እኮ አውቃለሁ የእኔ አንበሳ። ባይሆን በጸባይ ልሞክርና ካልሆነ ያንተን ጉልበት እንጠቀማለን። ጥሩ አለቃ። አሁን የጠየኩሽን ነገር ትናገሪያለሽ አትናገሪም? መጀመሪያ ሰው ይህን አስወጣው። አየቻለሁ። ልጄኮ ማገዱ አትፈጅም። በጣም ብልህ ነች። እንደዛማ ከሆነ ስራችንን በደንብ ታቀልልናለች ማለት ነው። አለቃ እሺ በርሜ እባክህ እሺ በለኝ፣ እና አብረን ሂድ እባክህ። ወዴት ነው የምንሄደው? ወደ ፖሊስ ጣቢያ ነዋ፣ ሄደን እናመልክት። እባክህ ጋሼ እኮ ሊያመለክቱ ሄደዋል። ማዘር፣ ታዲያ ለምንድን ነው ደጋግሜ ስደውል ማያነሳ ስልኬን? አነሳ ምናልባት ለፖሊሶች ቃላቸውን እየሰጡ ይሆን። ስለዚህ እርሶ ቢረጋጉ ነው የሚሻለው። ምኑን ልረጋጋ? እንዴት ብዬ ልረጋጋ?

የት እንዳለ ትናገር ያለሽ አትናገር በሞት አ ተይ ገነት ሞት ያን ያህል ቀላል እንዳይመስልሽ ምን እንደሚያስገርመኝ ግን ታውቃለ ምንድ ነው ያስገርመሽ የአባቴን የለገሰን ሀብት ለመውረስ እናቴን አግብተ ይህን ሁሉ ማመስ ትጃጃል መኖሩ ታዲያ ይህ ምን ይገርማል ለነገሩ ለዓላማ የገባ ሰው ስለሆንክ ምንም አይገርማል ግን ቆይ እናቴ ላይ በዚህ ልክ ለምን መጨከኑ አስፈለገ እንግዲህ ለዘመናት በሙሉ ስጠብቅ የነበረው ሀብት በስሜ አድርጊ ስላትሺ ካላለች አይኔ እያየ አባትሽ መጣ ማለት ጨረቃ ላይ መውደቅ አይደለም። ስለዚህ ስለዚህ የግድ ታማ ቁም ስቅሏን ስታይ ሳትወድ በግድ ንብረቱ እንዳስተዳድር ታደርገኛለች ማለት ነው። ስለዚህ ያንን መድኃኒት እየሰጠ ሽባ አደረካት ማለት ነው። ዋው ዋው ዋው ዋው አረዳድ በትክክል ሰሚያለሽ ገነት፣ አሁን ዲስክሩሽን ተይና፣ የጠየኩሽ ንገሪ። አው ዳኝ አድራሻው የት ነው? የእሱን አድራሻ ከነገርኩ በኋላ፣ ከኔ ጋር ቆንጆ ፍቅር ጊዜ ታሳልፍ። እንግዲህ እሱማ የማይቀር ነው። ለዘመናት ስጓጓለት የነበረውን ገላማ አጣጥሟለሁ። አሁን ደሜን አተፊው የት እንዳለ ንገሪኝ። አልነግርህም። አንቺ ልጅ ንገሪኝ ብዬሻለሁ። እኔ ደግሞ ረ የእኔ ልጄ እባክህ በለኝ። ረ ውስጥ የተላወሰ ረ አንጀት የተላወሰ ልጄ፣ የሆነ ነገር እየሆነች ነው። ይውሉት ማዘር፣ እመኑኝ ልጆት ምንም አትሆን፣ እርሶ ብቻ ይረጋጉልሽ። አሁን እሺ ትለኛለህ አትለኝም? ምንድን ነው እሺ የምሉት? ና ና፣ እንሂድና ና፣ ያዘኝ እና ና እንሂድ፣ እባክህ ና እንሂድ። ወዴት? ወደ ፖሊስ ጣቢያ ነዋ። የፈለገ ይምጣ። እጄ ወይ ልጄን አገኛታለሁ፣ ወይ ደረጃ ላይ ወድቄ እሞታለሁ። እኔን ፈለገ ይሁን እዚህ ተከምቼ ምን አደርጋለሁ? ኧረ በእዛ ያስቸነቁኝ ነው። ስባንተ አቤት። አለ እንዴት ነው? ተናዘዘች እንዴ? ችጋገርታም የሆነች ልጅ እና እንዴ ነው ገብቼ ቆንጣጣን አርጋት እንዴ? አለቃ ለጊዜው ትንሽ ቆንጥጫት አለው። አንተ ግን በንቃት ተጠባበቃት። እሺ አለቃ። እና አሁን ወዴት ነው? አንተ መስታወት አስር ጊዜ እየደወለች ነው። እሷን ደግሞ ትንሽ ማስታገስ አለብኝ። የገነትን ጉዳይ ካቆምንበት እንቀጥላለን። ስለዚህ አለቃ፣ በዚህ ሁኔታ ትቆይ ማለት ነው? በትክክል እንደታሰረች እዛው ትቆይ። ያኔ ረሃብ ሲገሸልጣት እውነቱን ትናገራለች። ታዛዥ ነኝ አለቃ። ታዲያ በምንም መልኩ ስልክ እንዳትደውልልኝ። መደወል ካለብኝ እንኳን እኔ የራሴን መደውልል። ገባ? በትክክል አለቃ። በቃ አሁን መሄድ ይኖርብኛል። አንቺ ውሻ ተንከሲስ ቆሻሻ የቆፈርንለ ጉድጓድ ውስጥ ራስ ጥልቅ ብለ ገብታል። ከዚህ በኋላ ፖሊስ አፈር ያለብሳል። መጥፊያ ተቃርቧል ገኒ። እደጋገታቃለ ደጋግሞ በጥፊ መቶኛል፣ ግን ምንም ነገር አልተሰማኝ። ለምንድን ነው ያልተሰማሽ ገኒ? ምክንያቱም እስከ ዛሬ ካሰቃየኝ አንጻር ይሄ ለእኔ ቀላል ነገር ነው። እሱማ ልክ ነሽ። ግን አቤል እንዴት ነው አድርጎታል? እንደ ሁ አድርጎታል ገኒ ቆሞ ሲከታተለው ነበረ። ከተለያየ ቦታ ነው ሲቀርጸው የነበረው። በጣም የሚገርምሽ አሁን ሲወጣ ራሱ ተከትሎት ነው የወጣው። እሺ፣ አሁን ቀጣዩ ስራችን ምንድነው? አይቼው እዚሁ እንድትቆይ ይፈልጋል ገኒ። ከዚህ በኋላ የቀረ ከእሱ ምን የምንፈልገው ነገር አለ እንዴ? ከዚህ በኋላ ምንም የሚቀረን ነገር የለም ገኒ። ያሰባሰብናቸውን ቪዲዮዎች ይዘሽ የቤታችሁን በር የምታንኳኩ አንቺ ነሽ። ከዛስ? ከዛ እናትሽና አይቼውን ቁጭ አድርገሽ ዛሬ ሪከርድ ያደረግናቸውን ቪዲዮዎች በሙሉ ትከፍችላቸዋለሽ ማለት ነው። አንተስ? እኔ ደግሞ ምን እንደማደርግ ከዛ በኋላ ሳይሻለሁ፣ ገኒ ቻለ ወይ ገኒ? አሁን እሳት ነግረኝ። ደግሞ ምን ልንገር? አይቼውን ለምን በዚህ ልክ ልትበቀለው ፈልግ? ጊዜው ሲደርስ አሳውቅሻለሁ ብላኛል ነበር። አዎ ብዬሽ ነበር። ታዲያሽ ጊዜው መቼ ነው? ጊዜው አሁን ነው ገኒ። እሺ ንገረኛ ገኒ። የመጀመሪያ ይሄን ነገር መታጠብ የለብሽ። ይሄ ቆያል፣ ችግር የለውም። አሁን እንድትነግረኝ ነው የምፈልገው